ስለ ጊዜው እጅግ አድርገ እናመሰግናለሁ። በጣም አመሰግናለሁ። መግቢያ እና አድርገው እና የኢሚግሬሽን ና ዜግነት አገልግሎት በተለይም እንደ ሀገር ጠንካራ ተቋማትን የመፍጠር ተግባር ውጤት እየሆኑ ያሉ ስራዎች እየተሰራበት ያለ ተቋም ነው እና የሪፎርም ስራዎቹ ምን ይመስላሉ፣ በምን ደረጃ ላይ ይገኛሉ ከሚለው በእነዚህ ሁለት ዓመታት ውስጥ በጣም በስኬት የሰራ ነው ስራ ቢኖር የሰው ኃይል አደረጃጀቱን እና የሰው ኃይል ሪፎርም ነው። ማሰልጠን ውስጥ ያለው እንዲበቃ የማድረግ ስትራክቸሩን የመስራት እንዳዲስ አደ ሴም ታይም ደግሞ ያው ኢሚግሬሽን የሴኩሪቲ ተቋም ስለሆነ ምን እየተካሄደ ነው የሚለውንም በደንብ አንደርስታንድ የሚያደርግ ከዚህ ቀደም ከ ሃያ አመት በላይ የቆየውን ሲስተም ወደ አዲስ የመቀየር የትራቨል ዶክመንቶቻችንን የመቀየር እንግዲህ ወደ አስር በላይ ዶኪመንቶች የትራቭል ዶኪመንቶችን ቀይረናል። ያው የሚታወቀው የፓስፖርት ነው እንጂ እነዚህን ቀይረናል እና በጣም ብዙ ችግሮችን ቀንሶልናል ያንን መቀየራችን። ከዛ አኳያ እኛም የምንሰጠውን አገልግሎት እያቀላጠፍን በመጣን ቁጥር የምናገኘውም የገቢ መጠን እየጨመረ የሚሄድበት ነው እና ከሀያ አስራ አምስት ላይ የነበረው ገቢ አራት ነጥብ ሶስት አካባቢ ነው ሀያ አስራ ስድስት ላይ ወደ 14.7 ቢሊዮን አካባቢ ሰብስበናል። በ2017 ደግሞ 34.1 ቢሊዮን ሰብስበናል። ሶ ይሄም በራሱ የሚያሳየው ነገር አለ። ምን ያህል እየተሻሻለ እንደመጣ ምን ያህል ተቋሙ ራሱን እያጠናከረ እንደመጣ የሚያሳይ ነው እና ከምናስተናግዳቸውም የሰው ቁጥር ከምንሰጠውም የፓስፖርት መጠን ለምሳሌ በሀያ አስራ አምስት ሁለት መቶ ሰማኒያ ስልሳ ሺህ አካባቢ እንደዛ ይመስለኛል፣ የተሰጠው በ2016 1.1 አካባቢ ሚሊዮን ፓስፖርት ሰጠን። በ2017 1.4 ሚሊዮን ወደ 1.5 የተጠጋ ሚሊዮን ፓስፖርቶች ዴሊቨር አድርገናል። ዴሊቨር ማለት ለሰው የሰጠነውን ነው የምንቆጥረው እንጂ ፕሮሰስ ላይ ያለው ብዙ እንትን አይደለም፣ ቁጥር ውስጥ አይገባም እና። በ2018 ደግሞ አራት ሚሊዮን እንሰጣለን ብለናል። እንግዲህ ለምንድን ነው በዚህ ደረጃ ከፍ አድርጋችሁ ያቀዳችሁት የሚል በጣም ብዙ እንጠየቃለን እና ኢሹ መሆን የለበትን ፓስፖርት ኢሹ የሚሆንበትን ዘመን ማብቃት አለበት። አራት ሚሊዮን ሙሉ መስጠታችንን ብቻ ሳይሆን ማየት ያለብን ሳምሃው ዴማንዱ ከበር ማድረግ እንችላለን። ዴማንዱን ከበር ስናደርግ ኢሹ መሆን ያበቃል። ለማንም ሰው ወኪን አድርጎ መቼም አገኘዋለሁ ፓስፖርቴን ኤኒታይም አይ ካን ጌት ኢት ብሎ የሚያስብበት ኢንቫይሮመንት መፍጠር አለብን ብለን ነው ያለን ያቀድ ነው። ኢትዮጵያ እንግዲህ ከዚህ በፊት በነበሩ የስራ ሂደቶች ትልቁ የምታስተናግደው ስብሰባ ወይም ስራ ይበዛበታል ተብሎ የሚታሰበው የአፍሪካ ህብረት ነበረ። ባልተለመደ መልኩ ባሳለፍነው አመት በርካታ ጉባኤዎችን በመዲናችን አዲስ አበባ አካሂደናል። እስከ 170 የሚጠጉ ጉባኤዎችን ተመልክተናል። እና ይህ የስራ ሂደት በየሁሉም ዘርፍ ጫና የፈጠረ እንዲህም፣ ይቻላል መስራት ይቻላል የሚል አንድምታን የፈጠረ ሆኗል። እናንተ ጋርስ እንዴት ነበር? አንዱ ጫና የሚመዛበት ተቋም ነው እና እንዴት ሳለፋችሁት? ምን ተማራችሁበት? በጣም አንዱ ተዘጋጅተን መጠበቃችን የጠቀመን እዚህ ላይ ነው ከዚህ ቀደም ከሁለት አመት በፊት በነበረው አቅም ያንን ሁሉ ኮንፈረንስ የማስተናገድ ነገር ቢገጥመን ኖሮ ብዙ ቻሌንጆች ይገጥማሉ ብዬ አስባለሁ። ነገር ግን አስቀድመን ተዘጋጅተን ስለነበረ ወይም ደግሞ በዚህ በሪፎርሙ ሂደት ካሻሻልናቸው አንዱ እንግዲህ የኮንፈረንሶች ሲኖሩ እንግዶች ይመጣሉ፣ እንግዶች ደግሞ የሚመጡት ቦሌ ባለን ሰርቪስ ነው የሚያልፉት ቦሌ ያለንን አገልግሎት በተቻለ መጠን የሰው ኃይሉ ላይ በደንብ ሰርተናል፣ የሲስተሙ ላይ በደንብ ሰርተናል። እዛ ጋር ያለው ፋሲሊቲ ኢዚ እንዲሆን በተቻለ መጠን ሰራተኞቻችን ትሬን አድርገን ተዘጋጅተን ስለነበረ ብዙ ችግር አልገጠመንም። ከዛም ባሻገር ደግሞ በሀገር አቀፍ ኮሚቴው በጋራ እያንዳንዶችን ኢንሲደንቶች እያየን ሶልቭ እያደረግን የመጣንበት ሁኔታም ስለነበረ ብዙ ቻሌንጅ አልገጠመንም። ባንዘጋጅ ኖሮ ችግር ይሆናል ብዬ አስባለሁ። በሀገር ውስጥ አንዱ የዜጋው አገልግሎት ነው ሰፊውን ድርሻ የሚወስደው ና አንዳንድ ሕገወጥ እንቅስቃሴዎችን እንመለከታለን። የእናንተንም ማስጠንቀቂያዎችን እንመለከታለን እና ፍቃድ አለን የሚሉ ከዚያው ከሰርቪስ አገልግሎቱ ባሻገር ኤርፖርት ድረስ በዚህ ተሸውደው ደርሰው የሚመለሱ ዜጎች አሉ። እና ያንን የመከታተል የማጥራት ስራው በምን ደረጃ ላይ ይገኛል? የተወሰዱ እርምጃዎችም ካሉ እነሱም ብናነሳ አይ ቲንክ ወደ 26 አካባቢ የደላላ ሰንሰለት ያላቸውን ስፔሲፊካሊ ከፓስፖርት ጋር በተያያዘ ይዘን እንዲቀጡ ያደረግንበትን አስታውሳለሁ። በጣም በርካታ ያሉ ደግሞ ከዚህ ጋር የተያያዙ የባንክ አካውንቶች ከእኛ ጋር ከሰራተኛ ጋር ኮኔክሽን ያላቸው ያገኘ ናቸው፣ የመሳሰሉትን የቀጣንበት ማየት እንችላለን። አሁን ላይ ጥሩ ነው ያለው። አሁን አንደኛ አማራጭ ሲስተም ስለመጣ አዲሱ ፓስፖርት የምንሰጥበት ሲስተም አለ። ሰው ሰው እዛም ላይ የሚጠቀም ስለሆነ በአብዛኛው ይሄ አስቸኳይ ኦንላይን የምንለው ላይ ያለ ችግር ነው። ሶ እሱን ሁለት አይነት ሲስተም ስናረገው እዛ ላይ ያጣ ሰው ባይዘወይ ይሄ የሚመጣው ከእጥረት መነሻ ነው። ለምሳሌ አዲስ አበባ ላይ ለስምምስት መቶ ሰው ብቻ ነበረ የምንሰጠው አስቸኳይ ኦንላይን ሰርቪስ እድሳት ሶ አስቸኳዩን ቁጥሩን ባሳነስን ቁጥር ብዙ ሰው አፕላይ ስለሚያደረግበት ፍላጎቱን ስለማይመጣጠን ከሰፕላዩ ጋራ ይተርፋል። ሰው ሌላ አማራጭ ይፈልጋል። ደላላውንም ምኑንም በጎን ማናገርም የመሳሰለው ነገር ውስጥ የሚገባው ሰው አቬሌብል ሳናረግ ስለቀረን ነው። በሚል አዲስ በአዲሱ የአዲሱን ፓስፖርት አስቸኳይ ሲስተም ኦልሬዲ አቬሌብል አደረግን። አሁን ማየት ትችላላችሁ በኋላ ላይ ስትሄዱ። ወኪን አርጎም ሰው መስተናገድ ይችላል። ኦንላይንም ሰርቪስ ኦንላይን ሞልቶ መጥቶ መስተናገድ ይችላል። የካፓሲቲውንም ከፍ አረግን ኦልሞስት አሁን ከአንድ ሺህ ሁለት መቶ በላይ ነው። ኢቨን አሮጌውን ያደረግ ነው። በቀን ግን የምንመዘግበው ሰባት መቶም ስድስት መቶም ድረስ ነው አሁን ላይ ማለት ነው። ሌላኛው እንግዲህ በእናንተም በውጭ ጉዳይ ሚኒስቴር በኩልም በተደጋጋሚ ሀሳቦች ሲነሱበት የነበረው በተለይ ከቅርብ ጊዜ ወዲህ የተለያዩ ሀገራት ዜጎች ወደ ኢትዮጵያ ሲመጡ የመቆያ ጊዜያቸው የተገደበ እንደሆነ ይታወቃል። ያንን ጊዜ አልፎ ሲገኙ ለቅጣት እንደሚዳረጉ ሲነሳ ነበረ። አንዱ የሀገር አቅም ጥንካሬ የሚታይበት ዘርፍ ነውና፣ እሱ በምን አይነት አሰራር ነው የሚተገበረው? አተገባበሩ ውስጥ ምን ይመስላል? አሁን ባለው ነባራዊ ሁኔታ ቪዛ ተሰጥቶት ከውጭ የሚገባም፣ ኦንላይን ቪዛም፣ ኦን አራይቫል ቪዛም በጣም ኦፕን አድርገናል ሀገሪቱን ወደ 188 ሀገራት ኦን አራይቫል ቪዛ ያገኛሉ። ኢቪዛችን በደንብ አክቲቭሊ ይሰራል 24/7 ነው ምንሰራው። አሁን ደግሞ ይናው ኢትዮጵያ በጣም ቱሪዝሙ ብዙ እየሰራች ያለችበት ጊዜ ነው። ሰዎች እንዲመጡ፣ እንዲጎበኙ እንፈልጋለን። ነገር ግን ህግ ጠብቀው የሚለውን በደንብ ያስረገጥንበት ቢያስረጋጥንበት ነውና ተፈጻሚነቱም ጥሩ ነው። ከውጭ ዜጎች አገልግሎት ጋር በተያያዘ በጣም ወደ 36000 አካባቢ ሰዎችን ወደ ህግ እንዲመለሱ አድርገናል። እየቀጣ በህግ አግባብ እንዲሆኑ ወይም ሌገል ግራውንድ እንዲኖራቸው እዚህ ሲኖሩም ሲወጡም ሲገቡ የማስተካከል ስራ የተሰራበትን ማየት እንችላለን። ከነዚህ ውስጥ የከፋ ችግር ውስጥ የገቡ ለምሳሌ ፎርጅድ ሰነድ ይዘው በዛ የሚያጭበረብሩ ሲኖሩ ደግሞ የገለጠ አስፈላጊው ቅጣት ውስጥ እንዲገቡ የማድረግ ስራ ስንሰራ ነበር ማለት ነው።